ሰላም ጤና ይስጥልኝ። የዕለቱን ዜናዎች ይዤላችሁ መጥቻለሁ። አብራችሁን ቆዩ። የጉዞ ታሪክ በሌላቸው ሁለት ታዳጊዎች ላይ የኤምፖኤክስ ምልክት መታየቱ ስጋት ፈጥሮብናል፣ የሰገን ዙሪያ ወረዳ ነዋሪዎች። በኮንሶ ዞን የኤምፖ ኤክስ በሽታን ምልክት በሁለት ሰዎች ላይ ታይቷል። ናሙና ተወስዶባቸው ጤና ውጤት እየጠባበቁ መሆኑንም የዞኑ ጤና መምሪያ ለቻናላችን በሰጡት ቃል የሰጡትን የሰገን ወረዳ ነዋሪዎች ስለ ዝንጀሮ ፈንጣጣ በሽታ ምልክቶች በተለያዩ አጋጣሚ እየተነገረ በሚገኝበት በአሁኑ ወቅት በአንዲት ተማሪ ላይ በፊቷና ና በጀርባዋ በእግሮቿ ላይ ምልክቱ ያዩ የትምህርት ቤቱ መምህራን ና ለጤና ባለሙያዎች በማሳወቅ ታዳጊዋ ተለይታ ክትትል እንድታደርግ መደረጉን ተናግሯል። በደቡብ ኢትዮጵያ ክልል ኮንሶ ዞን ሰገን ዙሪያ ወረዳ ሀይሎች አማራይታ በሚባል አንድ የአንድ የቤተሰብ አባላት የሆኑት የ16 ና የ3 ዓመት ሴት ታዳጊ ላይ የዝንጀሮ ፈንጣ የኤምፖክስ ምልክት መታየቱን ያረጋገጡት የኮንሶ ዞን መምሪያ ኃላፊ አቶ ግርማ ቤሎ ሁለቱም የተማማሾች ተለይተው ክትትል እየተደረገላቸውም ናሙና ተወስዶ ወደ አዲስ አበባ መላኩንም ገልጸዋል። ውጤቱ እስኪመለስ ድረስ ህብረተሰቡ ጥንቃቄ እያደረገ በትዕግስት እንዲጠባበቀ ያመላከቱት መምሪያው ኃላፊ ባልተገባ ና አስተኛ መረጃዎችን በማሰራጨት በህዝቡ ዘንድ ፍርሃት እየፈጠሩ ያሉ አካላት ከድርጊታቸውም እንዲቆጠቡም አሳስበዋል። አንድ ነጥብ ሁለት ሚሊዮን ህጻናት ወደ ትምህርት ገበታቸው አልተመለሱም። የጦርነቱ ጦስ ዛሬያችንን ብቻ ሳይሆን ነገያችንም እያጨለመው ነው። የትግራይ ክልል ትምህርት ቢሮ የትግራይ ክልል ትምህርት ቢሮ ኃላፊ ኪሮስ ጉሽ ዶክተር የፕሪቶሪያስ ሰላም ስምምነት ሙሉ ሆኖ ባለመተግበሩ አንድ ነጥብ ሁለት ሚሊዮን ህጻናት ወደ ትምህርት ገበታ እንዳልተመለሱ ገለጹ። የጦርነቱ ጦስ ዛሬያችንን ብቻ ሳይሆን ነገያችንም እያጨለመውም ነው ብለዋል። ኃላፊውም ይህን ያሉት ይበቃል በሚል መሪ ቃል ተፈናቃዮችም ዛሬ በመቀለ ማካሄድ የጀመሩትን ሰላማዊ ሰልፍ መደገፍ በማበሬ የተስር ገጻቸው ባሰፈሩት ጽሁፍ ነው። ተፈናቃዮቹ በሁለት ሳምንት ለሶስተኛ ጊዜ ለሶስት ቀናት የሚዘልቅ ሰላማዊ ሰልፍ ዛሬ ሰኔ አስራ ሁለት ሁለት ሺ አስራ ሰባት አመተ ምህረት ሮማናት አደባባይ ማካሄድን ቀጥለዋል። ለአምስተኛ ክረምት በመጠለያ መኖር ማኖር ይበቃናል ያሉት ሲሆን ያሉ ሲሆን የትግራይ ክልል ቀድሞ ወደ ነበረበት ከተመልሶ ግዛታዊ አንድነቱ እንዲከበር የተፈናቃዮች ድምፅ እንዲሰማ በተፈናቃዮች ስም የሚሰራው የፖለቲካ ቁማር እንዲቆምና ሌሎች ጥሪዎችን አቅርበዋል። ሰላማዊ ሰልፎ ያዘጋጀው በተፈናቃዮች የተመሰረተ ጽላል ማህበረሰብ ምዕራብ ትግራይ የተባለ መንግስት ያልሆነ ማህበርም እንደሆነም ተነግሯል። የኢትዮጵያ ጤና ባለሙያዎች ማህበር ታገደ። በቅርቡ የጤና ባለሙያዎች ያደረጉትን ስራ ማቆም አድማ ተከትሎ አመራሩ ታስረውበት የነበረው የኢትዮጵያ ጤና ባለሙያዎች ማህበር መታገዱን የማህበሩ ፕሬዚዳንት አቶ ዮናታን ዳኛው ለአዲስ ስታንዳርድ ገለጹ። እግዱ የተላለፈው ከኢትዮጵያ ሲቪክ ማህበራት ድርጅት ባለስልጣን በኩል መሆኑን የገለጹት አቶ ዮናታን የግድ ደብዳቤ ላይ ጠቅላላ ጉባኤ አላካሄዳችሁም፣ የፋይናንስ ሪፖርትም አላቀረባችሁም የሚሉ ክሶች መነሳታቸውንም ተናግረዋል። አቶ ዮናታን ማያይዘ ተያይዘው በመጀመሪያ የሀገሪቱን ሕግ በመጀመሪያ ና የሀገሪቱን ሕግ በሚፈቅደ ነው የተንቀሳቀስ ነው። ከዛ ውጭ ያደረግነው ነገር የለም ሲሉም ጠቅሰው እግዱ በዋነኝነት ከጤና ባለሙያዎች እንቅስቃሴ ጋር የተገናኘ ነው ብለውም እንደሚያምኑ አስታውቀዋል። ማህበሩ የተመሰረተበት አላማ ለጤና ባለሙያዎች ድምጽ ለመሆን ነው ሲሉ ገልጸው ጤና ባለሙያዎች ተገቢውን ቦታ እንዲያገኙ እና በሰሩት ልክ እንዲከፈላቸው ነው ድምጽ ስናሰማ የቆየ ነውም ብለዋል። የቀድሞ የሐዋሳ ከተማ ከንቲባ በነጻ ተሰናበቱ። የቀድሞ የሐዋሳ ከተማ ከንቲባ ረዳት ፕሮፌሰር ጸጋዬ ቱኬዬ የሲዳማ ክልል ጠቅላይ ፍርድ ቤት በነጻ አሰናበታቸው። 13 ዓመት ተፈርዶባቸው በማረቢያ ቤት የነበሩት የቀድሞ ከንቲባው በዛሬ ዕለት በሲዳማ ክልል ጠቅላይ ፍርድ ቤት በነበራቸው ችሎት የሐዋሳ ከተማ ከፍተኛ ፍርድ ቤት ከወሰነባቸው የፍርድ ውሳኔ በነጻ መሰናበታቸውን ቤተሰቦቻቸው ለቲግባ ኢትዮጵያ ተናግረዋል። የቀድሞ ከንቲባ በአጠቃላይ ከቀረበባቸው ሰባት ክሶች በፌዴራል ጠቅላይ ፍርድ ቤት ከቀረበባቸው ሁለት ክሶች በነጻ ተሰናብተዋል። የሐዋሳ ከተማ ፍርድ ቤት ከፍተኛ ፍርድ ቤት ሱ በሶስት ክሶች ነጻ፣ በሁለት ክሶች ደግሞ የ13 ዓመት እስራት ፈርዶባቸው እንደነበር ይታወሳል። ከፍርዱ በኋላ ባለቤታቸው ወይዘሮ ዜና የተሰማ ለቲግቫይ በሰጡት ቃል ጸጋዬ ቱኬ ፖለቲከኛ እስረኛ እንጂ ጥፋት እንዳልሆነ ጥፋተኛ እንዳልሆነ ለሁለት አመት የሚጠጋ ጊዜ ያለአግባብ እስር ቤትም እንደተንገላታ፣ ጉዳዩን የያዙ ዳኞች በባለስልጣናት ጫና ሲቀያየሩ እንደነበር፣ በአጠቃላይ ፍርድ ቤት ውሳኔ ጣልቃ ገብነት የታየበት እንደነበርና ይግባኝ እንደጀመሩም ተናግረውም ነበረ። የቀድሞ ከንቲባ በዛሬው ዕለት በሲዳማ ክልል ጠቅላይ ፍርድ ቤት በነጻ ተሰናብተዋል። በቲግባ ቲክቫህ ኢትዮጵያ የችሎቱ ሂደት ሂደት ቦታው ላይ በመገኘት ተከታተለም ሲሆን የውሳኔው አፈጻጸም ክልሉ ማረሚያ ተቋም የወሰደ ሲሆን ከመሳሳት በኋላ ከእስር እንደሚለቀቁም ከስፍራው ማረጋገጥ ተችሏል። ምንጭ ቲክቫህ ኢትዮጵያ። የአሜሪካ ጦር ጀቶችን ጨምሮ የጦር መሳሪያዎችን ወደ መካከለኛው ምስራቅ እያንቀሳቀሰች ነው። አሜሪካ ከእስራኤል ጋር ልተሰልፋ ኢራን ልታጠቃ ትችላለች የሚሉ መላምቶች በተበራከቱበት በአሁኑ ወቅት አሜሪካ በተለያዩ ጦር ሰፈሮች የሚገኙ የጦር ጀቶቿን ጨምሮ የጦር መሳሪያዎቿን ወደ መካከለኛ ምስራቅ እያንቀሳቀሰች መሆኑን ተገልጿል። በቀጠና ወደ አርባ ሺ የሚጠጉ የአሜሪካ ወታደሮች እንዳሉ የአሜሪካ ባለስልጣን በቅርቡ ተናግረበው ነበር። ባለፉት ጥቂት ቀናት ቢያንስ ሰላሳ ወታደራዊ አሮፕናሎችን አሜሪካ ከሚገኘው የጦር ሰፈሮች አውሮፓ ተንቀሳቅሷል። ሁሉም የጦር ጀቶች፣ ተዋጊ እና ቦምብ ጣይ ጀቶች ነዳጅ ለመሙላት የሚያገለግሉ የአሜሪካ ወታደር የታንክ መሆናቸውንም ተነግሯል። የአሜሪካ ኒሚትዝ የተሰኘው የአውሮፕላን ተሸካሚ መርከብ ከበርካታ የሚሳይል አውዳሚዎች ጋር ከደቡብ ቻይና ባህር ተነስቶ ወደ መካከለኛ ምስራቅ እየገዘፈ ነው። ሌሎች የጦር መርከቦች በኦማን ባህረ ሰላጤ እና በፋርስ ባህረ ሰላጤ የሚገኙ ሲሆን እስራኤል የኢራን ሚሳይሎች ታረብተዋል። አሜሪካ ኤፍ 16 እና ኤፍ 22 እንዲሁም ኤፍ 35 ተዋጊ ጀቶችን ወደ መካከለኛው ምስራቅ የጦር ሰፈር ማዘዋጉሯን ሮይተርስ ዘግቦታል። የተመድ ጸጥታው ምክር ቤት በእስራኤልና ኢራን ግጭት አስቸኳይ ስብሰባ ሊያካሂድ ነው። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በእስራኤልና ኢራን ግጭት ላይ ለመወያየት ዛሬ ሰኔ 12 2016 ዓ ም አስቸኳይ ስብሰባ መጥራቱ ተገለጸ። አስቸኳይ ስብሰባው የተጠራው በኢራን፣ ሩሲያ፣ ቻይና፣ ፓኪስታንና አልጄሪያ ጥያቄ መሆኑን የቢቢሲ አሜሪካ አጋር ሲቢኤስ የዜና ወኪል ዘግቧል። በተባበሩት መንግስታት የእስራኤል አምባሳደር ዳኒ ዳኖን እንደሚገኙም ተናግሯል። ከዚህ ቀደም የእስራኤል ጥቃትን ተከትሎ ኢራን ባቀረበችው ጥያቄ በኒውዮርክ የተባበሩት መንግስታት የጸጥታው ድርጅት ተሰብስቦ ነበር። በዚህም ስብሰባ ላይ እስራኤል የፈጸመችውን ጥቃት አለማንያዊ እንዲሁም ወንጀል ነው ሲሉ የተባበሩት መንግስታት ድርጅት የኢራን ተወካይ ሰኢድ ራቫኒ ወቅሰው ነበር። የጸጥታው ምክር ቤት የእስራኤል ድርጊትን እንዲያወግዝ እና ተጠያቂ እንዲያደርጋትም ጠይቀዋል። እነዚህን ፈታኝ ቀናት እናልፋቸዋለን። የኢራን ፕሬዚዳንት እስራኤል ጥቃቷን የከፈተችባት የኢራን ፕሬዚዳንት በአምላክ ቸርነት በመተሳሰብና በጋራ በዚህ በመቆም በእነዚህን ፈታኝ ቀናት እናልፋቸዋለን ሲሉ ተናገሩ። የሀገሪቱ ፕሬዚዳንት መሱድ ፔዜስኪያን እያንዳንዱ የመንግስት አካል ኢራን እንዲያገለግል መመሪያ መስጠታቸው ለህዝቡ በማህበራዊ ሚዲያ ገጽ ላይ በአስተላለፉት መልዕክት አስፍረዋል። ሁሉም ሚኒስቴር መስሪያ ቤቶችና የመንግስት ተቋማት ኢራንን በሙሉ አቅማቸውና ገንዘባቸው እንዲያገለግሉ ተልዕኮ ተሰጥቷቸዋል። ይህም ያለእናንተ ትዕግስትና ድጋፍ አይከናወንም ብለዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የኢራን የሚሳኤል ጥቃት በቤርሻ የሚገኘው ሶሮቃ ሆስፒታል ካወደመ በኋላ አሁን በጽሁፍ ባስተላለፉት አጭር መግለጫ ኢራን ከባድ ዋጋ ትከፍላለች ሲሉ አስጠንቅቀዋል። ዛሬ ጠዋት የኢራን አሸባሪ አምባገነኖች በቤርሻን በሚገኘው ሶቆ ሶሮቃ ሆስፒታልና በአገሪቱ መሀል በሚገኙ ሰላማዊ ዜጎች ላይ ሚሳኤሎችን ተኩሷል ሲሉ ኔታንያሁ በኤክስ ገጻቸውም ላይ ጽፈዋል። በቴህራን ያሉ ጨቋኞች ከባድ ዋጋ እናስከፍላቸዋለን ሲሉ በማከል ሲሉም በማከል እስራኤል የኢራን የውስጥ ደህንነት ዋና መስሪያ ቤት ማውደሟን ቀደም ሲል በመግለጿ መግለጿንም ገልጸ ነበር። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በኢራን ላይ ጥቃት እቅዶችን ማጽደቃቸው ነገር ግን ቴራን የኒውክሊየር መርሃ ግብሯን ትተው እንደሆነ ለማየት የመጨረሻውን ትዕዛዝ እንዳልሰጡ ዎል ስትሪት ጆርናል ለቅርቡ ለጉዳዩ ቅርበት ካላቸው ሶስት ሰዎች ጠቅሶ ዘግቧል። ኢራን ምሽቱን ከሀያ በላይ ሚሳይሎችን ስታስወነጭፍ በእስራኤል ትልቁ ከሚባሉት አንዱ ሶሮካ ሆስፒታል መምታቷን እስራኤል አስታወቀች። በምሽቱም ጥቃት በርካታ ሰዎች ቢጎዱም ሞት አልተመዘገበም። እስራኤል በበኩሉ አብዛኞቹ ሚሳኤሎችን ማክሸፏን ገልጻለች። እስራኤል በናትዛን ዙሪያ ከኒውክሊየር ጋር የተገናኙ ተቋማት ላይ እንዲሁም የድሮን ሚሳኤል ማስወንጨፊያ ላይ ኢላማ ያደረገ ጥቃት መሰንዘሯን ተናግራለች ጦርነቱ ከተጀመረ ጊዜ ጀምሮ በኢራን ከ240 ሰዎች በላይ ህይወት ሲያልፍ 1600 በላይ ሰዎች ላይ ጉዳት ደርሷል ኢራና ከ400 በላይ ሚሳኤሎችና ድሮኖች እስካሁን እንዳስወነጨፈች ተነግሯል ኢራን እስካሁን ያሉት ያሉኝን ዘመናዊ መሳሪያዎች አልጠቀምኩም ስትል እስራኤል በበኩሉ አርባ በመቶ የሚሆንን ራይል የኢራን የሚሳኤል ድሮን ማስወንጨፊያ አውድም ያለው ስትል ገልጻለች። በኢራን የኢንተርኔት አገልግሎት ዘጠና በመቶ እንዲገደብ ተደርጓል። ቴሌግራም ዋትስአፕና ኢንስታግራም እንዳይሰሩ ተደርጓል። ይህንም የመረጃ ፍሰቱን ለመቆጣጠር የሳይበር ጥቃቱንም ለመቀነስ የታለመም ነው ተብሏል። የሩሲያ ስላቅ በቡድን ሰባቶች የቀድሞ የሩሲያ ፕሬዚዳንት ዲሚትሪ ሜድቬዴቭ ቡድን ሰባት ያ በቃላው ጥምደት ነው አሉ። ቡድኑ ምንም አይነት እርባት የሌለውና አሁናዊ ተግዳሮቶች መፍትሄ መስጠት የማይችል ነው በሚል የቀድሞ ፕሬዚዳንት ያሁኑ ብሔራዊ ደህንነት ቤት ምክትል ሊቀመንበር ሜድቬዱቭ ኮን ነውታል። በካናዳ የቡድን ሰባት ጉባኤ ላይ ትራምፕ ተሳትፏቸውን አቋርጠው ወደ ዋሽንግተን መመለሳቸውንም አድንቀዋል። ትራምፕ የአውሮፓ ሀገራት ፍላጎትን ላለመቀበል ያደረጉት ነው በሚል የቡድን የቡድኑ ርባት ቢስነትን አጋልጧል። ሜድቬዴቭ ትራምፕ ሩሲያ ወደ ቡድኑ ተመልሳ መግባት እንዳለባት ቡድን ስምንት መሆን እንደሚጠበቅባትም ጠቆማቸው የዘነጋም ሩሲያ በፈረንጆቹ 2014 ክሬሚን ከዩክሬን ስትወስድ ነበር። ቡድኑ ሞስኮ ያስወጣት እንዲሁም ከጂ ስምንት ወደ ጂ ሰበን ዝቅ ያለው ትራምፕ ስለ ሩሲያ ፕሬዚዳንት ቭላድሚር ፑቲን ብዙ እያወራችሁ ነው በሚሉ በሚል ከሀገሪቱ ፍላጎት ውጭ ሆኖባቸዋል በካናዳ ጉባኤም ላይ። ለዚህም ነው የፑቲን የቅርብ ሰው ናቸው የሚባሉት ዲሚትሪ ሜድቪድ በወደኑ ዋጋ ቢስ ነው ያሉት።